ሰላም ሰላም ሰላም። ሙስሊምም ክርስቲያንም እንዴት ዋላችሁ? ሁላችሁም ባላችሁበት ቦታ ፈጣሪ ይጠብቃችሁ፣ ግፍ አድርግቶ ከክፉ ነገር ይሰውራችሁ። በመንገዳችሁ ሁሉ እግዚአብሔር አምላክ ጥላ ከለላ አምባ ይሁንላችሁ። ያሰባችሁትን ያቀዳችሁትን ሁሉ ፈጣሪ ያሳካላችሁ። በህይወታችሁ ሁሉ ትርፍርፍርፍርፍ ከለንጀራን ይስጣችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። ብዬሽ ብቅ ጥልቅ ፈካደመቅነ ጠፍጠሽ ጠንቧ ብዬሽ መጥቻለሁ ማለት ነው እንግዲህ። የትናንትናውን ድጋሜ ዛሬ ፏ ብዬሽ እንትን እላለሁ፣ ተናግሬ ስላልወጣልኝ ማለት ነው። ለማንኛውም ትናንትና በድጋሚ ያው ሄሉን ሰፕራይዝ አድርገዋታል። የሄሉ ጓደኞች ልዑል እና ኪራ ኬክ ምናምን አዘጋጅተው ማለት ነው እን በነገራችን ላይ ማለት ነው ሄሉና ያብ አንድ አካል ናቸው። ከአሁን ወዲህ ማን ነው ማንም ሰው የሚለያቸው? ማንም ሰው የሚነጥላቸው ነገር የለም። ነገር ግን አንድ ስጦታ የሰው ልጅ ሲያዘጋጅ ለሁለቱም እኩል ነው ማዘጋጀት ያለበት ማለት ነው። እንዴት ሰው ሽቶ ገዝቶ ለይቶ ይሰጣል? አንድ ቤት ውስጥ እየኖሩ ፍቅረኛዋ የሆነ እያወቁ እንዴት ነው ስጦታ ለሱ ሳይሰጠው ለሷ ብቻ የሚሰጠው ይሄ ነገር እነሱ ያልተደሰቱበት ያብ ከእሷ ጋር እንዲሆን ደስተኛ አይደሉም ማለት ነው። አይደረግም። አንድ ቤት ውስጥ ሰው ካለ ወይም ባልና ሚስት ከሆነ ስጦታ ለሁለቱም ነው እንጂ የሚመጣው ተለይቶ አይመጣ አይመጣም ማለት ነው። አንድ ተቃውሞ እዚህ ጋር ነው። ሲቀጥል ደግሞ ሄሉ፣ በአንቺ ምክንያት ይሄ ልጅ ያብ የሆነ ነገር ቢኖር ህዝቡ ወደ አንቺ እንደሚዞር እንዳትረሺ አው ይሄ ልጅ ዝቶበት ነው፣ ኪሩቤል ዝቶበት ነው የሄደው። ገባሽ? ለአንቺ እንደዚህ ዝቶበት ሄዶ በአንቺ ምክንያት ያብ ወይን ደግሞ ቢፈዝ ወይን እንትም ቢል ማንም ሰው ከአንቺ ራሱ አይወርድም ማለት ነው። ሲቀጥል ደግሞ ኪራ ተብዬው የራስን ሕይወት እያሟሟቅ የራስን ፍቅር ለመመለስ እየታገልክ የራስን ቤት እያሟሟቅ ከእንደገና የሰው ቤት ለምን ማፍረስ እንደፈለግክ ግራ ገብቶኛል ማለት ነው። ያብ የአንቺን ደስታ አንቺ የምትደሰችበትን መንገድ እየፈለገ አንቺን ሊያስደስት ብዙ ነገር መስዋዕት እየዋለ በአንቺ በኩል ያሉት ደግሞ ሕይወትሽን ቤትሽን ሊበጠብጡ ነው እየተዘጋጁ ያሉት። አንቺ ደግሞ እውነተኛ የምትወጁ ከሆነ ፍቅርሽን አሳየው። ወድሃለው ሀለው ብቻ ሳይሆን በተግባር አሳይ። ከማይሆኑሽ ወንዶች ሽሺ፣ ከማይሆኑሽ ወጠብሻዎች ሽሺ። ህይወትሽን እያበጣበጡ ያሉት በአንቺ በኩል ያሉት ወገን ናቸው። የአንቺ ጓደኞች ናቸው። ህይወትሽን እያበጣበጡ ከያብ ጋር ተስማምተሽ እንዳትኖር እያደረጉ ያሉት የራስሽ ጓደኞች ናቸው። ወዳጅ መስለው ጠላቶችሽ ማለት ነው። ከወደድሽኝ ውደጅኝ፣ ካልወደሽ የራስሽ ጉዳይ አያገባኝም። የተሰማኝ ስሜት ግን እገልጽ፣ እናገራለሁ ማለት ነው። ስለዚህ ከአንቺ በኩል ነው አሁን ችግር እየፈጠረ ያለው። ያብ የራሱን ነገር ጨርሶ ልዑል እንትና ማነ ልዩ ነበረች። የልዩን ነገር ፈቶ ጨርሷል። ከህይወቱ አስወጥቷል። ሲቀጥል ደግሞ ሁለታችሁን አስማምታል ወታለች እቺ። በአንቺ በኩል ያለውን እንቅፋት ለምንድን ነው መፍታት ያቃተሽ? ወይስ እኔ በወንድ ልጅ ህይወት ለመጫወት አስበሽ ነው? አላቅሽም። በዚህ ደረጃ ውስጥ ሄሉን እኔ አላቅሽም። ሲቀጥል ደግሞ ከኪሩቤል ጋር ያለሽ ነገር ምንድን ነው? ብዙዎቻችን ጥያቄ ነው የሆነብን። ከኪሩቤል ጋር ሌላ ነገር ውስጥ ካልገባሽ ይሄ ልጅ እንዴት ይሄን ያህል ዝቶብሽ ሊሄድ ይችላል? ከእንደገና ደግሞ ልጁን ሌላ ችግር እንዳታመጪበት ደም አት እንዳታፋሽሽ ይሄንን ጠንቅቀሽ ወቂ ማለት ነው። ሲቀጥል ጓደኞችሽ ጠላቶችሽ ናቸው። አሽሻቸው። እየቆፈሩልሽ ነው ጉድጓድ። ከያብ ጋር ለምን እንድትሆኚ እንደማይፈልጉ አላቅም። እኔ እንደሚመስለኝ አንደኛ ከያብ ጋር ከሆንሽ ከያብ ጋር ከቀጠሽ እነሱ የቱባቸው ይሞታል። ምክንያቱም ከአንቺ የሚያገኙ ጥቅም አለ፣ ያ ጥቅማቸው ይጎልባቸዋል። ለዛ ነው እንቅፋትን እየመዘዙልሽ እያወጡ ሰላም እንዳታገኝ ትዳርሽን፣ ፍቅርሽን በሰላም እንድትመሪ የማያደርጉት የራስሽ ጓደኞች ናቸው ማለት ነው። ፍቅርሽን በምላስ ሳይሆን በተግባር አሳይ ያብ ላንቺ ከታረቃችሁ በኋላ አንቺ የምትደርሰችበትን ነገር ሁሉ እየፈጸመ ነው በአንቺ በኩል ያለውን ነገር ማስተካከል ካለብሽ አስተካኪ በመጀመሪያ አንደኛ ለምትወጂው ለፍቅረኛሽ ክብር የሚባል ነገር አለ ወንድ ልጅ በክብሩ አይደራደርም ወንድ ልጅ በክብሩ አይደራደርም። ክብር ከራስ ይጀምራል። መጀመሪያ ከጓደኞችሽ በፊት እሱን ልታከብሪው ግዴታሽ ነው። ለህይወት፣ ለትዳር ያብን የምትፈልጊው ከሆነ ወይንም ለጨዋታ ከሆነ ግን ያ እውነት ትክክለኛ ፍቅር ካልሆነ ትክክለኛ ህይወት ካንተ ጋር የማትፈልግ ከሆነ በህይወት ባትጫወት ጥሩ ነው። እራስን ባታስንቅ ማለት ነው። ነገር ግን እውነተኛ የምትፈልግ የምታከብር፣ ከአንተ ጋር ትዳር የምትፈልግ ከሆነ ግን ቁጭ አድርጋችሁ ተወያይታችሁ ከህይወቷ መውጣት ያለባቸውን ልጆች እንድታወጣ በግልጽ መነጋገር ያስፈልጋል ብዬ ነው የማስበው። ብዙዎች ተናደውብሻል፣ ብዙዎች ተበሳጭተውብሻል ሄሉ። ብዙ ኦዲንሶች ይወዱሻል። እነዚህ ኦዲንሶችሽ እንዳታጫቸው ለማለት ነው ማሳስብሽ። ያንችን እድገት እንፈልጋለን። ያንችን ለውጥ እንፈልጋለን። ያንችን አግብተሽ ወልደሽ ማየት እንፈልጋለን። ያንቺን ደስታ ነው የምንፈልገው። ስታጠፊ ግን ፊት ለፊት አልወተን እንጋፈጣለን ማለት ነው። ስለዚህ ለኪሩቤል እንደዛ ስፍስፍ ያልሽበት ምክንያት ለምንድን ነው? ጠበቃ ልትሆኝለት የቻልሽው ለምንድን ነው? ከእንደገና ደግሞ ለያብ ክብር ያልሰጠሽው ለምንድን ነው? በራስሽ ጥፋት አንቺ ራስሽ እሱን ለመቆጣት የተዘጋጀሽበት ምክንያት ምንድን ነው? ሲቀጥል ደግሞ ሚያሳምን ቃል ከአንደበትሽ መውጣት አለበት። መርበትበት አይደለም አነጋገር። ካልቻልሽ ስተት ውስጥ መግባት የለብሽም ብዬ ነው። ለአንዴም ለመጨረሻም ያብን የምታጩው በገዛ ጓደኞችሽና በገዛ የምትናገሪያቸው ከአንደበቶችሽ በሚወጣው ቃል ነው። ወደድሽኝ ጠላሽኝ አያገባኝም። እውነትን ከመናገር ግን ወደኋላ አልልም። ምክንያቱም ይሄ ልጅ ከህርቁ በኋላ የአንቺን ደስታ እንድትደሰች ብዙ ነገርን በሚዲያ ላይ እያሳየ ነው። ብዙ የአንቺን ደስታ እየፈለገ ነው። አንቺ ግን አንቺ ደግሞ እሱ ደስታ የሚያገኝበትን መንገድ ያደረግሽው ነገር የለም እላለሁ። አንተ ኪሩቤል ደግሞ ማለት ነው ወዳጅ መስለህ እባብ አትሁን ማለት ነው። ወዳጅ መስላችሁ እንዴ ወዳጅ ብትሆኑ እኮ በስጦታ እንኳን ኬክ ስትቆርሱ ሄሊሻ ሄሊሻ ሳይሆን ለአንተና ያብና ሄሉ አንድ ላይ ስለሆናችሁ እየተባለ እየተነገረ ነው የሚደረገው። ለሶስት መቶ ብር ለማይሞላ ሽቶ ወይንም አራት መቶ ብር ለማይሞላ ሽቶ እንዴት ለይታችሁ እሱ ለሷ ብቻ ስጦታ ይሰጥ እውነተኛ ጓደኛ የነሱን ሰላም የነሱን እርቅ ብትፈልጉ ኑሮ ለይታችሁ በፍጹም አታደርጉም። ሲቀጥል ሄሉ በድጋሚ አንቺ ያብን ማስከበር የምትችይው አንቺና አንቺ ነሽ። አንቺ የናቅሽውን ሰው ማንም ሊያከብረው አይችልም ማለት ነው። አንቺ ፊት ስለሰጠሻቸው ነው ይሄ ሁሉ አናታችሁ ላይ ትዳራችሁን እንበጥብጥ የሚሉት መንገድን ስለከፈትሽላቸው ነው፣ ለሱ ጠበቃ ስላለንሽ ነው እናገርሽ ይሸሻለሁ አዎ። ሲቀጥል ደግሞ የቤት ቁልፍሽ ለምን ለነሱ እነሱ ሊኖራቸው ቻሉ? የቤት ቁልፍሽ ለያብና አንቺ ብቻ ለምን አትይዙትም? የቤት ቁልፍሽ ለምን ለእሺ፣ በተለያየ ነገር ይሄን ልጅ ሊነጥሉሽ ቢያስቡ ተንኮል ቢያስቡ፣ ልጁን በተለያየ ነገር ሊገሉት እንኳን ቢፈልጉ መንገድ ይሆናል። ቁልፍሽን ሰብስቢ። ህይወትሽን የምትመሪ እንደሆነ ምሪ። የፈለገ ብትወጃቸው ምን ብትያቸው፣ ጓደኞችሽን ከፍቅረኛሽና ከእናት ከአባትሽ በላይ ማመን የለብሽም በአሁኑ ዘመን ጓደኛ ነው እባብ። እነሱ ከአንቺ ጥቅም ስለሚያገኙ ነው፣ ወዳጅ መስለው ህይወትሽን በተለያየ ነገር እየበጠበጡ ያሉት። ስንት ሰው ኮሜንት ይጽፍልሻል፣ ኮሜንት አንብቢ፣ ሰው የሚልሽ ምክር ስሚ። ገባሽ? መስማት አለብሽ ማለት ነው። ሲቀጥል ደግሞ ያብ የምትሰማኝ ከሆነ ሄሉን ቤት አስቀይራት። በቃ ያለችበትን ቤት ክራይ ከሆነ ክራዩን ሌላ ቦታ ወስደ እንድትከራይ አድርጋት። በቃ ቁልፍ መቀየር አለብሽ ክራይ ቤቱ። ቀይረሽ መውጣት አለብሽ። እውነተኛ ከያብ ጋር ትዳር የምትፈልጊ ከሆነ ማለት ነው። ዛሬ ስትመጡ ወይም የያብ ደም ፈሶ ወይም ባንቺ ምክንያት ተደብድቦ ማየትም መስማትም አንፈልግም አንፈልግም ማናችንም። ስለዚህ ሕይወትሽን የምታስተካኪ ከሆነ አስተካኪ። ኪራም ቢሆን የራሱን ሕይወት እንዲህ እያስተካከለ ነው። በአንቺ ሕይወት ወዳጅ መስሎ፣ አስታራቂ መስሎ ደስታችሁን በአንድ ግልብጥ ያደረገው ማለት ነው። አንድ ቀን ሰላም፣ አንድ ቀን ደስታ ማለት ነው። በጣም ነው የሚያስጠላው። የሚያይ ሰው እንዳለ እየተማረረ ነው። ተናገሪ፣ ውጭና ንገሪ። ስለምትሰሙኛው ተናገር፣ እናገራችኋለሁ ጠላትም መስዬ ብታይሽ ጠላትን ብታደርግኝ አድርግኝ፣ እውነትን ከማውረት ወደኋላ አልልም። መተው ያለብሽን ነገር ተይ። ህይወትን በገዛ እጅሽ ነው ያብን የምታጭው በገዛ እጅሽ። እጁ እስኪንቀጠቀጥ እኮ ነው የደረሰው። አያሳዝንሽም እንዴ? አያሳዝንሽም ወይ? በጣም ነው የሚያሳዝነው እንዴ! ልዩ እንኳን ልዩ እንኳን ሁለታችሁ እንዳትበጣበጡ እንደዛ ጠበቃ ስትሆንልሽ አንቺ ማሰብ ማስተዋል ማሳመን አልቻልሽም ወይ? ለምን ተናግረሽ ማሳመን አቃተሽ? ከእንደገና ደግሞ ልትቆጭ ማሰብሽ እኮ ነው የሚያናድደው። ራስሽ አጥፍተሽ ራስሽ እሱን ተረጋጋ ተረጋጋ፣ አይደለም እንዴ ነው የሚረጋጋው እንዴ? ልጅ እኮ ተንቀጠቀጠ። ምክንያቱም እሱ መልካም ነገርን ለአንቺ እያደረግ የአንቺን ደስታ እየፈለገ በአንዴ ድፍርስ የሚያደርግ ነገር ታመጭና ሕይወታችሁን ታመሰቃቀሉታላችሁ። በዛ ላይ ደግሞ ተረጋጋ የሚለው ቃል ያናድደዋል። ያናንድ ዶላር እራስሽ አጥፍተሽ ራስሽ መረጋጋት ሲገባሽ እሱን ተረጋጋት ይዋለሽ ማለት ነው። አዎ ትላንት ይቅርታ ጠይቀሻል። ነገር ግን ከህይወትሽ እነዚህ ልጆች ካላወጣሽ ሄሉ፣ ከያብጋ የመቀጠል እድልሽ የወደቀ ነው። ለአንዴና ለመጨረሻ ጊዜ ነው ቻንስ የሰጠሽ። ወይም ሴት አቶ አይደለም ከአንቺ የተለየ ሴት አቶ አይደለም። እውነተኛ ስላፈቀረሽ ስለወደደሽ፣ አንቺ ማጣት ስለማይፈልግ ነው። የሚወዳት የምታፈቅረውን ትቶ ወደ አንቺ የመጣው ማለት ነው። አንቺ ለምትወጁ ሰው ጓደኞችሽን ማባረርና ምስዋት መዋላቃትሽ እንዴ ፍቅሩን ከፈለግሽ ማለት ነው። ሲቀጥል ደግሞ ድራማ ነው ድራማ፣ ሆነ ሆነ አልሆነ አያገባኝም። በጣም እየተሰላችሁ ስለሆነ ነው፣ በጣም በውስጥ መስመር ብዙ ሰዎች እየተናገሩ ስለሆነ ነው የምናገረው። ስለዚህ አስተካከሉ፣ ህይወትሽን በትክክል ምሪ። በቃ ሌላ ሶስተኛ ሰው እሱ የማይወዳቸውን ጓደኞችሽን ካልወደደ እርግፍ አድርገሽ ነው መተው ያለብሽ። በሱ በኩል የማትወጂውን ነገር እሱም እርግፍ አድርጎ ነው የመተው ያለበት ብዬ ነው የማስበው። ሁላችንም ትዳር ስንይዝ የወንድ ጓደኞች በጣም ብዙዎች አሉን ግን እውነተኛ ትዳርና ፍቅር ስንጀምር ጓደኞቻችንን እርግፍ አድርገን ከውስጣችን አውጥተን ባላችን ሚስጥረኛ፣ እንደ እናት እንደ አባት ሚስጥረኛ ጓደኛ ሁነን አግብተን ነው የምንኖረው። ስለዚህ ጓደኞችሽ ወዳጅሽ መስለው ህይወትሽን እያበጣበጡት ነው። እኔ ልዑልንም ጠልቸው አይደለም ኪራንም ጠልቸው አይደለም፣ እውነትና እውነትን ነው። ኪራማ የራሱን ቤት እያሟማቀ ነው፣ አስታራቂ መስሎ ነው። ይሄ ነገር እንደሚበጠበጥ ሳያስተውል ቀርቶ ነው። ይሄ ነገር እንደዚህ ደም በደም ሁነው እንትን ብለው እውነት ቤት ውስጥ መጥቶ የሚያስታርቅ ነው እንደሚመስለው። ሲቀጥል ደግሞ በቤትሽ ውስጥ አንቺ እና ያብ ናችሁ ማዘዝ የሚችሉት፣ ጓደኞችሽ አይደለም። በቤትሽ ውስጥ ማዘዝ የሚችሉት ጓደኞችሽ አይደለም። ህይወትሽን የሚኖሩልሽ ማለት ነው። ስለዚህ የሚስተካከለውን አስተካኪ። ኦዲንስ የሚጽፍልሽን አንብቢ አንብቢ። ኦዲንስ ምን ያህል ተቃውሟል፣ ምን ያህል እንደዚህ እንትን ብለውን፣ አንብቢ። ከጥፋትሽ ተማሪ ነው የምልሽ። ቆጣሻለሁ፣ ጥፋት ስታ። የትላንትና ሁሉም ነው የተናደደው። ገባሽ? ለምን እናንተ ደስታ ሁናችሁ ትናንት እንደዛ ተደስታችሁ፣ በአንዴ እንትናችሁን። እኔ ከመጀመሪያውም ሁኔታው የልዑል ሁኔታ ራሱ አልጣመኝም። የሆነ ብቻ የተጠነሰሰላችሁ ነገር አለ። ሁለታችሁ ተስማምታችሁ እንዳትኖሩ የተዘጋጀ ነገር አለ። ከአሁን ወዲህ ብጥብጥ ቢመጣ ራሱ በልዑልና በኪራ በኩል የተጠነሰሰ ነገር አለ ብዬ ነው ማስበው። በተረፈ እግዚአብሔር ከእናንተ ጋር ይሁን። ህይወትሽን አስተካኪሽን አስተካኪ። የአንቺን ደስታ ለምን እንደማይፈልጉ ጓደኞችሽ አይገባኝም። በያብ ለምን እንደሚቀኑበት አይገባኝም። ሁለታችሁ ደስታ ስትሆኑ በጣም እንደሚቀኑባችሁ ነው የሚያስታውቀው። እንቅፋትን የሚፈጥሩት የራስሽ ጓደኞች ናቸው። ማውጣትና ማሰብ ማሰላሰል ያለብሽ አንቺ ነሽ። ኪሩቤል የሚባለው ደግሞ ጓደኛ አይደለም ብለን እንጻጻፋለን ብለሽ ነበረ። ትላንት ደግሞ ጓደኛዬ ነው አልሽ። እንዴ ተይ እንጂ ሄሉ። ሄሉ፣ ሲቀጥል ደግሞ በኪብሮቤድና በአንቺ መሀል ምን አይነት ቃን ያለው ይሄን ያህል እስከ እንትን ስኪል ድረስ የደረስሽው? ስለዚህ ልጁን የማትፈልጊ ከሆነ በህይወቱ አትጫዎች፣ በቃ ከህይወትሽ አስወጪው። የምትፈልጊ ከሆነ ደግሞ ተነጋግራችሁ ችግራችሁን ፍቱ። ማስተካከል ማስወጣት ያለብሽን ነገር አስወጪ ነው የምልሽ ማለት ነው። አንዳንዴ የወንድ ልጅ ግፍ መጥፎ ቦታ እንዳይጥልሽ እፈራለሁ። ለዩ እንኳን ከአንቺ ተሽላ ሁለታችሁን ለማስታረቅ እየታገለች አንቺ ግን ነገሮችን እንትን ለማለት አሁንም፣ ሰከንበይና ተነጋገሩና፣ ማባረር መተው፣ ያለብሽን ነገር እርግፍ አድርገሽ መተው፣ ቤት መቀየር ካለባችሁ ቤት ቀይሩ። ሲቀጥል ከኪሩቤል የሚባል ነገር ሁሉን ነገር ማጥፋት ይኖርብሻል። ያብ ለምን ትግስተኛ አይሆንም ምናምን አትበሉ እንዴ! ያሳብዳል እኮ አንቀጠቀጠው። ምክንያቱም እሱ ያልጠበቀውን ለእኛ ያለችን ሌላ፣ ኪሩቤል የሚናገረው ሌላ። ለዛ ነው የተናደደው። ሊናደድ ይገባዋል። ስለዚህ እሱ የኔነች እያለ ሌላ ነገር ሲፈጠር ይናደዳል። አዎ እንደዛ ነው የሚሆነው። ማለት ስ እንዲህ ሲናደድ በአንቺ ቀንቶ ሳይሆን፣ አዎ ደግሞም ሊቀናም ይገባል። ልክ አንቺ እንደምትፍጨረጨሪው አንድ ሴት ቢያመጣ ምን ያህል እንደምታብጂ እናቀሻለን። ስለዚህ እሱን ለማናደር ሳይሆን ፍቅርሽን ለማያጣጣም ሞክሪ። ሰላም ለሆን የሚያስቀና ፍቅርን ይዘሽ መምጣት ይኖርብሻል። ያ ባያመልጥሽ፣ እኔ ደስተኛ ነኝ። ምን አይንሽን? ይሄ አይነ ጥላ ግን ከባድ አይነ ጥላ ያለብሽ ነው የሚመስለኝ። እውነት አይነ ጥላ መንፈስ ነው እንደዚህ የሚያንጦዘው ጦዘው እና ነገሮችን አስተካክሉ። በአንድነት በፍቅር ኑ። ሲቀጥል ደግሞ ኪሩቤልን ተጠንቀቁት። ያ ራስን ጠብቅ ዝቶን የመጣው ብቻ ደማፋሰሽ እንትን ብለሽ ሌላ ነገር ውስጥ ህዝብ እንዳይገባ ሌላ ነገር ውስጥ ተከታዮችሽ እንዳይገቡ የተከታዮችሽንም ጭንቅላት ጠብቂ እላለው። ይህንን የገለጽኩት የሁሉንም ስሜት ነው፣ በውስጥ መስመር የተናገሩኝ የኦዲየንሶችሽ ስሜት ነው። እና በተረፈ እመብርሃን እቅፍ ድግፍ አርግታ ተጠብቃችሁ በያብ ና በአንቺ መሀል ሊገባ የተዘጋጀ ጠላት መድኃኒዓለም ያንሳላችሁ መጨረሻችሁን ያሳምረው እላለው። መልካም